ኤርትራን ባምባ ግንን መዳፋቸው ጨፍልቀው የሚገዙትን ኢሳያስ አፈወርቂ የተመለከተ መጽሐፍ ይፋ ሆነ። ኢሳያስ ከዚህ ቀደም ከሻቢያ ፕሮፓጋንዲቶች ጋር ያደረጓቸው ቃለ ምልልሶች ተጨምቀው በመጽሐፍ መልክ እንደተዘጋጁም ታውቋል። በቀዳሚነት የምንመለከተው አጀንዳችን ነው። በባህር ዳር የክልሉ ከፍተኛ ባለስልጣናት ስብሰባ መቀመጣቸው ተሰማ። ስብሰባው በክልሉ ስላለው ጦርነት ጉዳይ ያጠነጠነ እንደሆነ ተነግሯል። አረጋ ከበደ ወሳኝ ውሳኔ የሚተላለፍበት ስብሰባ ነው ሲሉ ተደምጠዋል። እንመለስ እንመለከትበታለን። ጌታቸው ረዳ በህወሓት ላይ በመዘዙ ሰይፍ ከባድ ሚስጥሮችን አውጥተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳም ኤርትራ፣ ፋኖና ህወሓት ተጣምረውበታል ስላሉት የጦርነት ስትራቴጂ አውቀዋለሁ ያሉትን ሚስጥርም ዘርግፈውታል። እናስደምጣቸዋለን። ባለፉት ሳምንታት ለመንግስት ማስጠንቀቂያ ሲሰጡ የነበሩት የጤና ባለሙያዎች በዛሬው ዕለት የስራ ማቆም አድማ መጀመራቸውን የሚገልጹ መረጃዎች እየተሰራጩ ነው። አምነስቲ ኢንተርናሽናል በበኩሉ የታሰሩ የጤና ባለሙያዎች እንዲፈቱ ማሰስ ማሳሰቢያ ሲያወጣ የጤና ሚኒስትር በበኩሉ ስለ ጤና ባለሙያዎች ተቃውሞ አዲስ ማብራሪያ አውጥቷል። እንመለስበታለን። ጤና ይስጥልን ውድ የአንዳፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ የርሳችሁም ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኤርትራን ባምባገነን ገነን መዳፋቸው ጨፍልቀው የሚገዙትን ኢሳያስ አፈወርቂ የተመለከተ መጽሐፍ ይፋ ሆነ። ኢሳያስ ከዚህ ቀደም ከሻቢያ ፕሮፖጋንዲቶች ጋር ያደረጓቸው ቃለ ምልልሶች ተጨምቀው በመጽሐፍ መልክ እንደተዘጋጁም ታውቋል። ለአመታት ለሻቢያ ፕሮፖጋንዳ በመስራት የሚታወቁት ፈረንሳዊ ጋዜጠኛ ሚቸል ኮሎን እና ፕሮፌሰር መሐመድ ሐሰን መጽሐፉን አዘጋጅተውታል። ፕሬዝዳንት ኢሳያስ አፈወርቂን ትርክቶች የያዘ የኔ ተጋድሎ ለኤርትራና ለአፍሪካ የሚል ርዕስ ያለው አዲስ መጽሐፍ በእንግሊዝኛ ታትሟል። ከኢሳያስ ጋር በሀገራዊ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ያደረጓቸውን ተከታታይ ቃለ ምልልሶች ቃል በቃል በማሰባሰብ በፕሬዚዳንቱ ፍቃድ ያሳተሙት ፈረንሳዊው ጋዜጠኛ ሚቼል ኮሎን ናቸው። መጽሐፉ የኤርትራን ራስን የመቻል መርህና ኢሳያስ ስለ ዓለም አቀፉ የፖለቲካና ኢኮኖሚ ስርዓት ያላቸውን አመለካከት ለአፍሪካውያን ወጣቶች ለማስተዋወቅ የታለመ ሲሆን በአማርኛና ሌሎች ቋንቋዎችም ይታተማል ተብሏል። መጽሐፉ ካካተታቸው ምዕራፎች መካከል ኤርትራና ቀኝ ግዛት፣ የሱዳንና አፍሪካ መከፋፈል፣ ኤርትራ ከአሜሪካ ኢምፔሪያሊዝም የገጠማ ጣልቃ ገብነት፣ የአሁኗ ኤርትራ ተግዳሮቶችና ፕሮፓጋንዳን እንዴት መቋቋም ይቻላል የሚሉ ይገኙበታል። ኢትዮጵያዊው የታሪክ ተመራማሪ ፕሮፌሰር መሐመድ ሐሰን የመጽሐፉን ማጠቃለያ ምዕራፍ ጽፈዋል። በባህር ዳር የክልሉ ከፍተኛ ባለስልጣናት ስብሰባ መቀመጣቸው ተሰማ። ስብሰባው በክልሉ ስላለው ጦርነት ጉዳይ ያጠነጠነ እንደሆነ ተነግሯል። አረጋ ከበደ ወሳኝ ውሳኔ የሚተላለፍበት ስብሰባ ነው ሲሉ ተደምጠዋል። በስብሰባው መድረክ ላይ የተገኙት አረጋ ከበደም የአስተዳደራቸው አጠቃላይ አመራርን ያሰባሰበው መድረክ ለቀጣይ አቅጣጫ ወሳኝ ውሳኔ የሚተላለፍበት ነው ብለዋል። አረጋ በውይይቱ መድረኩ የክልሉ መንግስት የፋኖን እንቅስቃሴ ለመቀልበስ በበቂ ቁመና ላይ ነው ወይ የሚለው ጉዳይ መፈተሻ አለበት ብለዋል ። አረጋ በአስተዳደራቸው አመራር ብቃት ላይ ጥያቄ ያነሱት የራስን ጥቅም ከማስጠበቅ የዘለለ ተቋማዊ ጥንካሬ የለም የሚል ግምገማ ካቀረቡ በኋላ ነው። በፋኖ ታጣቂዎች እንቅስቃሴ በከፍተኛ ሁኔታም የተፈተነው የክልሉ አስተዳደር ከከተሞች መሻገር ያልቻለውን ቁጥጥሩን ለማስፋት በቁርጠኝነት እንደሚሰራ አስታውቋል። የአረጋ ከበድ አስተዳደር የፋኖን እንቅስቃሴ መቆጣጠር የሚችለው አመራሩ በአንድ አቋም ጸንቶ ሲቆም ብቻ ነው ብሏል። ይሁን እንጂር ሰመስተዳደሩ በመድረኩ ላይ ያነሱት ጥያቄ አመራሩ በተመሳሳይ ቆራጥ የትግል መስመር ላይ አለመሆኑን የሚያመላክት ይመስላል። አመራሩ ባህር ዳር ላይ ለግምገማና ቀጣይ አቅጣጫ ስብሰባ የተቀመጠው በተለያዩ አካባቢዎች ስምር ተሰጥቶ ህዝባዊ ውይይቶችን ከመራ በኋላ ነው። የአደጋ አስተዳደር ከሰሞኑ የጥፋት እጆችና መዘዞቹ የተሰኘ ዘጋቢ ፊልም በዘመቻ መልክ በተለያዩ አካባቢዎች አመራሮችን መድቦ ማሰራጨቱ አይዘነጋም። ከህዝባዊ ስብሰባዎች መልስ ባህር ዳር የከተመው አመራር በውይይት መድረኮቹ ላይ ያገኛቸውን ግብረ መልሶች ይመክርባቸዋል ተብሎ ይጠበቃል። በዝግ አዳራሽ እየመከረ የሚገኘው የክልሉ አስተዳደር በስብሰባው ማጠቃለያ የሚያስቀምጠው አቋም ተደጋጋሚ የውይይት ውጤቶች የተለየ ይሆናል የሚለው ጉዳይ በቀናት ልዩነት የሚታወቅ ይሆናል። ጌታቸው ረዳ በህወሓት ላይ በመዘዙት ሰይፍ ከባድ ሚስጥሮችን አውጥተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ኤርትራ ፋኖ ህዋት ተጣምረውበታል ስላሉት የጦርነት ስትራቴጂ አውቀዋለሁ ያሉትን ሚስጥርም ዘርግፈውታል። ጌታቸው አዲስ በሰጡት ቃለ መጠይቅ ከኤርትራውያን እንደ ሸቀጥ መሸጥ እስከ ጄኔራሎች ስለቀጠለው ንግድ ከአማራና አፋር ጉዳት እስከ ቢሊዮን ዘረፋ ብዙ ጉድ አውጥተዋል። ጌታቸው የህዋት የፖለቲካ ወታደራዊ አመራሮችን በስም ጠቅሰው ሚስጥር ባወጡበት ቃለ መጠይቅ ለውት በወጡት በድርጅታቸው ህዋት ጥፋት አውጀዋል። ህዋት ወደ ጦርነት ለመግባት ዝግጅት እያደረገ ነው ያሉት ጌታቸው ጦርነት ትግራይ ክልል ውስጥ እንዲሆን ስትራቴጂ ቀርጾ እየተንቀሳቀሰ መሆኑን ጌታቸው ተናግረዋል። የትግራይ ወጣት በአሁኑ ወቅት መያዝ ያለበት አቋም ለሀገሬ ይሞታለሁ ሳይሆን ለሀገሬ ይኖራለሁ የሚል እንዲሆን ጌታቸው መክረዋል። አንዳንድ የህወሓትና የጦር አመራሮች ከኤርትራና ከፋኖ ጋር እንተባበራለን በሚል እየፎከሩ መሆኑን ጌታቸው ጠቁመዋል። ህወሓት ስለ ጦርነት ጥምረት የሚያስበው የፋኖ አጀንዳ ከትግራይ ህዝብ አጀንዳ ጋር ምን ያክል ይገናኛል ብሎ ሳይሆን በዘፈቀደ የሚካሄድ ነው ብለዋል። የኤርትራ መንግስትና የፋኖ ከፌዴራል መንግስቱ ጋር ቅራኔ ውስጥ የገቡት የትግራይ ጦርነት በመቆሙ መሆኑንም እንደ ምክንያት ጠቅሰዋል። ኤርትራ፣ ፋኖና ህዋት ጥምረት ፈጥረው ከፌዴራል መንግስቱ ጋር ጦርነት ለመግጠም እየተዘጋጁ ነው የሚለው ክስ በጌታቸው ረዳ ቡድን በኩል ከሰሞኑ በስፋት እየተሰማ ነው። ጌታቸው በቃለ መጠይቁ ላይ ወደ ጦርነት ለመግባት ዝግጅት እያደረጉ ነው ያሏቸውን ጄኔራሎችና የፖለቲካ አመራሮች በስም ጠቅሰዋል። በስም ጠርተው የወነጀሏቸው ደብረጽዮን ገብረ ሚካኤል እና ጄኔራል ምግበይ ኃይል በግንባር ቀደምትነት ተቀምጠዋል። ሶስት ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስት ገንዘብ በመዝረፍ እንዲሁም በህገ ወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወንጅለዋል። ጌታቸው በስም ጠቅሰው የወነጀሏቸው ሶስቱ አመራሮች ብርጋዴር ጄኔራል ምግበይ ኃይለ፣ ብርጋዴር ጄኔራል ኃይለ ስላሴ ግርማይ እና ኮሎኔል ተወልደ ገብረተንሳይ ናቸው። ህወት የወንጀል ኢንተርፕራይዝ ነው፣ ይህን ቡድን ለማፍረስ መተባበር አለብን በማለት በድርጅታቸው ላይ ጥፋት ያወጁት ጌታቸው በሚስጥር የተያዙ ነገሮችን አጋልጠዋል። ካጋለጧቸው ሚስጥሮች መካከል የኤርትራን ጦር ለማፍረስ በሚል ኤርትራውያን እንደ ሸቀጥ ሲሸጡ እንደነበር ተናግረዋል። ጄኔራሎቹ የኤርትራን ወታደሮች በሰው በሰዋ 400 ዶላር እየተቀበሉ ይሸጡ ነበር ያሉት ጌታቸው ይሄው ድርጊት ቀስ በቀስ ወደ ትግራይ ሰዎች ማገት መሸጋገሩን ጠቁመዋል። ጌታቸው ስለ ጦርነቱ ወቅት ውድመት በሰጡት ማብራሪያም በጦርነቱ በትግራይ ህዝብ ላይ የደረሰው በደል በመብዛቱ ምክንያት በአፋርና በአማራ ላይ የደረሰው በደል በማነሱ ምክንያት መደብዘዝ የለበትም ብለዋል። በአማራና አፋር ህዝብ ላይ ትልቅ በደል ተፈጽሟል፣ ያሉት ጌታቸውም የጠፋው ጥፋት እኩል ሊያሳምመን ይገባል ብለዋል። በጦርነቱ ወቅት በሁሉም አካባቢዎች የጠፋው ጥፋት መሆን ያልነበረበት ነው በሚል የተጸጸቱት ጌታቸው ለደረሰው ጉዳት ለሚናቸው ልክ ለመጠየቅ ዝግጁ መሆናቸውን ገልጸዋል። ይሁን እንጂ በህወሓት ውስጥ በትግራይ ላይ ላጋጠመው ጥፋት የበቀል ምላሽ ካልሰጠን ሰላም አናገኝም የሚል አካል አሁንም መኖሩን ጠቁመዋል። በሌላ አካባቢም ቢሆን በትግራይ ኃይሎች በኩል የደረሰብኝን በደል እበቀላለሁ በሚል አስተሳሰብ መርገብ እንዳለበት ጌታቸው መክረዋል። እንደ ሀገር አጠቃላይ የመበቃቀ አጀንዳዎችን ከሁሉም በኩል ወደ ኋላ ብሎም ሰላም ፈጥሮ የወደፊት የጋራ ጉዳይ ላይ መተባበር እንደሚገባም ምክር ሀሳብ አቅርበዋል። ባለፉ ሳምንታት ለመንግስት ማስጠንቀቂያ ሲሰጡ የነበሩት የጤና ባለሙያዎች በዛሬው ሌት የስራ ማቆም አድማ መጀመራቸውን የሚገልጹ መረጃዎች እየተሰራጩ ነው። አምኒስቲ ኢንተርናሽናል በበኩሉ የታሰሩ የጤና ባለሙያዎች እንዲፈቱ ማሳሰቢያ ሲያወጣም፣ የጤና ሚኒስቴር በበኩሉ ስለ ጤና ባለሙያዎች ተቃውሞ አዲስ ማብራሪያ አውጥቷል። በአንዳንድ ቦታዎች የጤና ባለሙያዎች የስራ ማቆም አድማ መጀመራቸው እየተሰማ ሲሆን ከሰሞኑ የታሰሩ ሐኪሞች መካከል ሦስቱ ከስር ተፈተዋል። እንቅስቃሴውን ደግፎ የቆመ የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት በአስቸኳይ ከስር እንዲፈቱ ዓለም አቀፉ የመብት ተሟጋጅ ተቋም እያሳሰበ ነው። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት የሆኑት አቶ ዮናታን ዳኛው በአስቸኳይ ከስር እንዲፈታ አምኒስቲ ኢንተርናሽናል ጥያቄ አቅርቧል። ከጤና ባለሙያዎች እንቅስቃሴ ጋር ተያይዞ ከአርባ ምንጭ ዩኒቨርሲቲ እና ከአርባ ምንጭ አጠቃላይ ሆስፒታል ተወስደው ታስረው የነበሩ ሶስት ዶክተሮች በ10 ሺህ ብር በዋስትና መፈታታቸው ታውቋል። የጤና ባለሙያዎችን ተቃውሞ ተከትሎ የጤና ሚኒስቴር በትናንትና ዕለት አዲስ ማብራሪያ ሰጥቷል። የጤና ሚኒስትሯ ዶክተር መቅደስ ዳባ ለጤናው ዘርፍ በ2018 ከፍ ያለ በጀት ለመመደብ በቂ ዝግጅት እየተደረገ መሆኑን ተናግረዋል። ጤና ሚኒስትሯ ይህን ያሉት ከቢራው ቴሌቪዥን ጣቢያ ጋር ባደረጉትና ትናንት በተላለፈው ቃለ ምልልሳቸው ነው። ዶክተር በዚህ ቃለ ምልልሳቸው የጤና ዘርፉን በተመለከተ ባሉ ወቅታዊ ጉዳዮችን በተመለከተ ለተነሱላቸው ጥያቄዎች ምላሽ ሰጥተዋል። ቴሌቪዥን ለሚኒስትሯ ካቀረበው ጥያቄ አንዱ የጤናው ዘርፍ የገንዘብ አቅምን የተመለከተ ነው። መንግስት ከሚመድበው በጀት በተጨማሪ ለጋሾች በሚሰጡት ገንዘብ በሚደግፉ በዚህ ዘርፍ በአሁኑ ወቅት ስራዎች በምን መልኩ እየተሰሩ እንደሆነና ያጋጠሙ ተግዳሮቶች ምን እንደሆኑ ለሚኒስትሯ ጥያቄ ቀርቦላቸዋል። ዶክተር መቅደስ ለዚህ ጥያቄ በሰጡት ምላሽ በኢትዮጵያ ለጤናው ዘርፍ የሚመደበው በጀት ባለፉት ዓመታት እየጨመረ ቢመጣም ከዓለም አቀፍ ስምምነቶች አንጻር ሲታይ መጠኑ ዝቅተኛ መሆኑን ተናግረዋል። ለዘርፉ በ2016 በጀት ዓመት የተመደበው 22.5 ቢሊዮን ብር የነበረ ሲሆን ይህ መጠን በተያዘው በጀት ዓመት ወደ 33.9 ቢሊዮን ብር አድጓል። የህዝብ ተወካዮች ምክር ቤት ለ2017 በጀት ዓመት ያጸደቀው በጀት መጠን 971.2 ቢሊዮን ብር ነበር። ለጤናው ዘርፍ የሚመደበው በጀት ከዓመት ወደ ዓመት ጨመር እያለ መምጣቱን በኢትዮጵያ ቴሌቪዥን ቃለ ምልልሳቸው የጠቀሱት ዶክተር መቅደስ ያ ግን በቂ አይደለም ሲሉ አጽንኦት ሰጠዋል መስሪያ ቤታቸው ዘርፉ ለ2018 የሚያስፈልገውን በጀት በአሁኑ ወቅት እየሰራ መሆኑን የጠቆሙት የጤና ሚኒስትሯ አሁን ካለው ወቅታዊ እና ነባራዊ ሁኔታ አንጻር በምን መልክ ከፍ ያለ በጀት ማዘጋጀት እንደሚቻል እየታየ መሆኑን አስረድተዋል። ቀደም ብለን በጣም ብዙ ነገሮችን እያየን ነው። በግባት ቦታ ላይ ነው። የቱ ጋር ነበር ድጋፎች የምናገኘው፣ የትኞቹ ድጋፎች ይቀጥላሉ፣ የትኞቹም ደግሞ በዘላቂነት ፈተን መሄድ የምንችልበትን ስራ ትኩረት ሰጠን እየሰራን ነው ሲሉ አብራርተዋል። የትኛውም አይነት አጋር ድርጅቶች ና ለጋሽ ድርጅቶች በሚያመጡት ላይ አዲስ በጀት ጨምረን በመምጣት በእርግጠኝነት በዚህኛው ዓመት ከፍ ያለ በጀት መድቦ ለዘርፉ ማሰራት የሚቻልበትን ለዚያ ብዙ በቂ ዝግጅቶች እያደረግን ነው ብለዋል ሚኒስትሯ። ይህ ሂደት ከፍተኛ ትግስት፣ አብሮ መስራት፣ ቆጣቢነትና ፈጣሪነት ይፈልጋል ሲሉም ተደምጠዋል። ሚኒስትሯ ይህን ቢሎ በዛሬ ዕለት በአንዳንድ ስፍራዎች ባለሙያዎች አድማ መምታታቸው ተሰምቷል። የስራ ማቆም አድማውን ተከትሎ አንዳንድ ሆስፒታሎች ባለሙያዎች ዛሬውኑ ከሰዓት ወደ ስራቸው እንዲመለሱ እያሳስቡ ነው። የጤና ባለሙያዎች አድማው ስራ ካቆሙ ባለባቸው ሆስፒታሎች መካከል አንዱ የሆነው ጎንደር ዩኒቨርሲቲ የጤና ባለሙያዎች ዛሬ ከሰዓት ወደ ስራ ካልተመለሰ እርምጃ ወስዳለው ብሏል። ዩኒቨርሲቲው በይፋ ባወጣው ማስታወቂያ የአድማውን አካል ሆነው በስራ ገበታቸው ላይ ያልተገኙ የጤና ባለሙያዎች ላይ እርምጃ ወስዳለው ብሏል። ዩኒቨርሲቲው ለሆስፒታሉ ባለሙያዎች በሰጠው ማሳሰቢያም ዛሬ ስምንት ሰዓት ላይ በየስራ ክፍላቸው ካልተገኙ አስፈላጊውን አስተዳደራዊ እርምጃ እንደሚወስድ አስታውቋል። ዩኒቨርሲቲው ጥብቅ ማሳሰቢያ ብሎ ባወጣው ማስታወቂያ ላይ ማስጠንቀቂያ የደረሳቸው የሆስፒታሉ የጤና ባለሙያዎች በዛቻ እንደማይመለሱ የንቅናቄው መሪዎች እየገለጹ ነው። ዛሬ በከፊል የተጀመረው ስራ ማቆም በሚቀጥሉት ቀናት መንግስት ምላሽ የማይሰጥ ከሆነም ወደ ሙሉ አድማ እንደሚሸጋገር እየገለጹ ነው።